ማንም ሰው አንዲት ቃል አውጥቶ መናገር እንደማይችል ውስጧ ከተረዳ ከዛ በኋላ ውስጧ ነው መኖር ያለባት። አማቾችሽ በእድሜ ትልቅ ስለሆኑ የባልሽ እናትና አባት የባልሽ አክስት አጎት የባልሽ እህት ወንድሞች በእድሜ ትልቅ ስለሆኑ እንዲሰድቡሽ መንግስት ፍቃድ አልሰጣቸውም። ታክስ አይከፍሉበትም። ማንም ፍቃድ የለውም አንቺን ለመስደብ። እድሜ ትልቅ ናቸው ይሁኗ፣ እናቱ እኮ ናቸው ይሁኗ፣ እንደ እናት ራሳቸው ማስከበር ካልቻሉ እንደ እናት ክብር መስጠት ካልቻሉ አባሪያቸው ምክንያቱም ከራስሽ የሚበልጥ ነገር የለም። ህግ ህግ ነው። ስርዓት ስርዓት ነው። አማች ስለሆናችሁ እየመጣችሁ የልጃችሁ የወንድማችሁ ምናምን ሴት እየገቡ የሚሳደቡ ሴቶችን አንቺ አፍሽ ምላስ የለሽም? የአንቺ አፍ የተሳሰረ ነው። የአንቺ መብት አታቂም። አንቺ ሰው አይደለሽም። አንቺ ሴት አይደለሽም። ኑሮ አይበቃም ለመጨነቅ። ህይወት አይበቃም ለመጨነቅ። ልጆችሽን ቴኬር ስታደርጊ አይበቃሽም ለመጨነቅ። ራስሽን ስትገነቢ ስትማሪ፣ ወይ ስራ ስትሰሪ የሆነ ነገር ስታደርጊ የመጣሽበት መንገድ ይበቃሻል። አማች ስለሆነ እየመጡ እኝኝኝ የሚሉብሽን ሰዎች አንቺም ብላሳለሽ፣ ራስሽም ማስከበር አለብሽ። መከባበር ጥሩ ነው። ካላከበሩሽ፣ ከናቁሽ፣ ከሰደቡሽ፣ ካዋረዱሽ፣ አንቺም እጥፍ ስጫቸው። ይሉንታ የለም በዚህ ዘመን። ምክንያቱም ህይወታችን ይበቃናል ለመጨነቅ፣ የዕለት ተዕለት ፈተናችን ይበቃናል ለመጨነቅ። እስከ ዛሬ ድረስማ ምስኪን እህቶቻችን፣ እናቶቻችን፣ አያቶቻችን አማቾቻቸው ሲሰድቧቸው ጓዳ ውስጥ ገብተው ያለቅሱ ነበረ። ፊታቸው የሌለ ከለር እስከሚያወጣ ምድር ላይ ታይቶ የማይታወቅ ከለር ቆዳቸው ላይ እየታየ እነሱ አንገታቸውን ስብር አድርገው ምስኪኖች እንደዚህ አይማሩም ነበራ። እንደዚህ የሚነግራቸው የለም ነበር። ገልብጩ፣ ማንንም የሚናገርሽን ሰው ወደዛቤው፣ ማንንም እንዳሰሚ። አንቺ ፈጣሪን ፈርተሽ አንቺ ህይወትሽን አክብረሽ ህግን አክብረሽ ስርዓትሽን ይዘሽ እስከ ኖርሽ ድረስ፣ እናቱ ትልቅ ናቸው፣ አባቱ ትልቅ ናቸው፣ አክስቱ ትልቅ ናቸው፣ አያቱ ትልቅ ናቸው፣ እየመጡ ይሳደባሉ፣ እየመጡ እንዲላሉ የሚባል ነገር የለም። ውሸት ነው፣ ውሸት ነው። ትልቅ ስራ ነው፣ ትልቅ ፈጣሪ ነው። ሰው ትልቅ ነው የሚባለው ደግሞ በተግባሩ ነው። በእድሜ ትልቅነት ምክንያት የመናገር ፍቃድ የሰጣቸው የመሳደብ ፍቃድ የሰጣቸው ነገር የለም። ውሸት ነው። ካላከበሩሽ አታክብሪያቸው። ካላስተናገዱሽ ጥሩ ፊት ካልሰጡሽ አትስጫቸው። ከዛስ መጨረሻ ላይ ደግሞ ይሄ አመታት ማሳለፍ የለባቸውም ሴቶች እህቶች፣ ይቀየራሉ አይቀየሩም። ሲጀመር ስነ ስርዓት ስለሌላቸው ነው የሚሳደቡት። እንዲሁም ልጆችሽ ፊት እንዲህ አይነት ቃላት ይናገራሉ። አንቺን የናቀ አማች ልጆችሽን አያከብርም። አንቺን ያዋረደ አማች ልጆችሽን አያከብርም። አትፍሩ እህቶቼ። ልክልካቸውን አሳያቸው። ስለዚህ ይሄ ያልተገራ ምላስ፣ ይሄ ያልታረመ ምላስ፣ ይሄ አንቺን ያላከበረ ማንነት፣ ይሄ አንቺን ክብር ያልሰጠሽ መጥተው ልጃቸው ፊት የራሳቸው ወንድ ልጃቸው ፊት ዝቅ ሲያረጉሽ አንቺን ብቻ አይደለም እኮ የራሳቸውንም ልጅ ያላከበሩት። መልካም ቤተሰብማ ልጇን የምታከብር ወንድ ልጇን የምታከብር እናት ሚስቱን እንደ ንግስት ነው የምታያት። ለምን ልጇ ንጉስ ነ ልጇን ያነገሰች ማንም እናት ሴት ልጅ ካለቻት ልጇን እንደ ንግስት ነው የምታያት። ጤነኛ ናት፣ ትክክለኛ ናት። ወንድ ልጇን ደግሞ እንደ ንጉስ ነው የምታየው። ስለዚህ የአንቺ ባል እንደ ንጉስ የምታየው ከሆነ አማችሽ ወይም ደግሞ የባልሽ እናት አንቺን እንደ ንግስት ነው የምታይሽ። እንደማትፈልገው እቃ ገዝታ እንዳመጣችሽ ነገር አትሰድብሽ፣ አትንቅሽም። ልጇን የምታከብር እናት፣ ልጁን የሚያከብር አባት የልጁን ሚስት የሚሆን የልጁን ባል አይሰድብም። ይሄ በጣም በዚህ አታክ የሚደረጉት ሴቶች እህቶቼ ናቸው። አክስቱ ይመጡና ይሳደባሉ፣ እህቱ ትመጣና ትሳደባለች፣ እከሌ ይመጣና ይሳደባል። እንዴ አንቺ ያገባሽው አንድ ሰው እነዚህ ሁሉ የሚሰድቡሽን አንድ ላይ ጥቅልልልል አርጊና ቤቴ እንዳትመጡ ብለሽ አባሪያቸው። ቤቱ ያንችም ነው፣ ህይወቱ ያንችም ነው። አይ እሱ ይከፋዋል፣ አይ እንደዚህ ይሆናል ይላሉ አንዳንድ እህቶቻችን። በጣም የሚያስገርመው ነገር መልካም ባሎች፣ መልካም ወንድሞቻችን፣ በጣም ጥሩ ባሎች ለሚስቶቻቸው ስርዓትን፣ ህግን፣ ፈጣሪን ፈርተው የሚኖሩ ወንዶች በጣም አስቸጋሪ እናት ይኖራቸዋል ወይ በጣም አስቸጋሪ እህት ይኖራቸዋል። ቤት ውስጥ ሲመጡ ከሚስታቸው ጋር ሰላማዊ ናቸው፣ ለልጆቻቸው ጥሩ አባቶች ናቸው፣ ስርአት ያላቸው በቃ ለአንድ ወንድ ትክክለኛ ስርዓት ያለው ባል ነው፣ ትክክለኛ ስርዓት ያለው አባት ነው የሚባል ወንድ ሆኖ ግን እናትየው ይመጡና ቤቱን ይበጠብጣሉ። እህቱ ትመጣና ቤት ትበጠብጣለች። አክስቶቹ የአክስቶቹ ልጆች ሁሉ ይመጡና ቤቱን ያተራምሱታል። እሱ በመሀል ላይ ሊሰቃይ ይችላል ብላ ሚስት ስለምታዝም ምን ትላለች? ለባሏ ስትል ዝም ትላለች። እንደዚህ አይነት ሰዎች አዎ፣ ትክ ነው ባላችሁን አታስገቡ። ይሄ ደግ ባል፣ ይሄ ደግ ወንድማችን ከስንት አንድ የሚገኝ ወንድም፣ እሱም መሀል አስገብቶ ሳንድዊች ተደርጎ መሰቃየት የለበትም። ግን አንቺ ምላስ የለሽም እንደሱ በሌለበት እሱ በወጣበት እሱ ሳያይ እሱ ሳይሰማሽ ምስክር በሌለበት ልክ ልካቸውን ንገሪያቸው። ታዲያ ሴቶች እህቶቻችን፣ አንዳንድ ጊዜ ባላቸው ሰላማዊ ሆኑ ለልጆቹ ጥሩ አባት ሆኖ ግን ደግሞ ቤተሰቦቹ በጣም ሲያስቸግሯቸው በርካታ ሴቶች በርካታ አይነት መፍትሄ ይወስዳሉ። እኔ ለምሳሌ ማቃት ምቀርባ ሴት ያደረገችውን ነው ዛሬ የምነግራችሁ። እህቱ በጣም ታስቸግራል።